እሺ ሰዋች ያው እንደምታዩት ነው። ይህ አካባቢ በጣም በርካታ በርካታ በርካታ የምትሏቸው ተክሎችን ውዟል። ወደ ታች ደግሞ የስነ ምህዳሩ ውበቱ በጣም የሚያምር ነው። ጋራ ሽንተረሩ በእጽዋቶች የተሸፈነ ነው። ምንም የተጋለጠ ነገር የለውም። እስከ ታች ድረስ አብራችሁኝ ትዘልቃላችሁ። እዚህ አካባቢ ላይ በእግር ካልሆነ በቀር በሌላ ነገር ለመንቀሳቀስ አዳጋች ነው። በጣም ወደታች ነው የምንወርደው። ታች እዛ ታች ድረስ ላይታያችሁ ይችላል። ውስጥ ድረስ ገብተን ነው ዛሬ ብዙ ነገሮችን የምናየው። በቪዲዮ እንደምታያቸው እነዚህ እነዚህ ነገሮች የምታያቸውን ነገሮች ያው በዝርዝር ለማስረዳት ያው ይሄ ሁሉ የሚፈነጣጠረው ያንበጣ ዝርያ ነው። ድምጽ የምትሰሙት ምን አለፋችሁ። በብዛ ህይወት ላይ ጥናት የምታደርጉ ሳይንሳዊ እውቀት ያላችሁ ግለሰቦች ለዚህ ቦታ በቅ ብትሉ ብዙ ነው የምታተርፉበት፣ በጣም ብዙ። ምክንያቱም ሁሉንም በአንድ ቦታ ላይ ነው የምታገኙት። እንደውም ለኔ ለኔ ከሰሜን ብሔራዊ ፓርክ ይልቅ ይሄ ቦታ እንትን ይለኛል። ይሄ አሁን ከሰዎች ንክኪ ነፃ ነው። በራሱ ባለው በአካባቢው በሚኖረው በግብርና ህይወት ውስጥ በሚተዳደር በአርሶ አደሮቹ ነው የሚጠበቀው ከከብቶች ንክኪ ነፃ ተደርጎ ነው እየኖረ ያለው እና ያው ዛሬ እንደምታዩት ዛሬ አሁን እዳር ሀያ ሁለት ቀን ላይ ነው የምንገኘው፣ ግን ምንም የተራቆተ ነገር አታዩበትም። አዎ በጉዞ እ በጉዞ ብዙ ብዙ ነገር ነው እናስዳስታችሁ። አዎ በዚህ ቪዲዮ ውስጥ እንደምትመለከቷቸው እነዚህ ወደ አድቀው የምታያቸው ዶግ ነው ምንለው? ይሄ ህፃራ አምኖን የሚባለው ነው። የከሴ ዘር ሀያውም አይነት የከሴ ዝርያዎች እዚህ ያሉ፣ ከሴ ሆኖ ዝርዝራቸው በከሴ ቤተሰብ የሚስተዳደሩ እነ ኮሰረት ሳይቀሩ እዚህ ቦታ ላይ አሉ። ኮሰረት ስንት እንደሆነ ታውቃላችሁ? ከተማ አካባቢ ላይ የምትኖሩ ሰው ሳይንሱ መላ አላጣለት የሶስቱም አይነት ታይፕ የስኳር ደዌዎች እንደገናም ደግሞ ይሄ ጉበት ብክለት በሽታዎች በቀላሉ በእጽዋት እንዴት አድርገን ልናሳክማቸው እንደምንችል አሳያችኋለሁ። ይህ የተረጋገጠ እውነት ነው። ያንን አምኖ መቀበል የሚከብዳችሁ አካላት ካላችሁ ደግሞ በተግባር መጣችሁ ማየት ማረጋገጥ ትችላላችሁ። ያ ለእኔ ምንም ግድ የሚሰጥ ነገር ስላልሆነ ማውቀውን ነገር ለማሳየት ተፈትኖ እንዲያልፍ ለማድረግ ጥረቴም ጉጉቴም ስለሆነ አሳያችኋለሁ። ያው እንግዲህ እየወረድን ነው፣ ወደ ታች ወደ ታች። ይህ የቆላ አባሎ ነው የምትመለከቱት የቆላ ባሉ አበበውና ተቀጽለው ለለምጥ ስጋድዌ ማከሚያ ይውላል። ማታውቁ ሰዎች ካላችሁ እዚህ ፊት ለፊታችን ሰነፍ ጥንጁት የሚባለው ገረም ጡንጁት ሰውየው ማን ነው? ይቅርታ አድርግልኝ። ስለዚህ አንተም አንዱ አካል ስለሆን ከዚህ ጋር መለጠ ገባ። ያው ቀልዳችንም የማይጠገብ ነው የሚሆን ብዙ ቀልደኛ ቀልደኛ ጓደኞች አሉኝ። የትምህርቱ አንድ አካል ናቸው። በዚህ በዚህ በዚህ የጉዞ ክፍል ያው ሌማው ጉጉት ስላለባቸው አብረውኝ ይዘልቃሉ። እናንተም ማብራችሁኝ ዝለቁ። አይ አሁን ወንድሜ፣ እኔ በማውቀው መንገድ ልክ ነው ነገሮችን ለመግለጽ እየጣርኩ ያለሁት እንደምትሰሙት ይህ ሰው የጋዜጠኛ ሊያደርገኝም እየሞከረ ነው። ይኸውላችሁ ይኸውላችሁ፣ ይሄ የሚወደድ የአድቬንቸር ላይፋችን ነው። ይህ በጥያቄ የሚያጣድፈኝ ሰው መርጌታ አስተሬ ነው የሚባል። ያው እንግዲህ የእጽዋት ቅመማ ከመንፈሳዊ ትምህርት ከአብነት ትምህርት ቤት ነው ምንጩ ተብሎ ስለሚታምን ዳራ መጨረሻውን መነሻውን ማየት እፈልጋለሁ ስላለ እየወረድን ነው፣ እየወረድን ነው ተመልካቾቻችን። እንግዲህ ብዙ ብዙ ብዙ ምላችሁ አሁንም ተደጋጋሚ ተደጋጋሚ ተደጋጋሚ የኔ ቃላት የሚሆነው ለናንተ የእጽዋት ህክምና ከባህል ከሟርት ከጥንቆላ ጋር ምንም አይነት ዝምድና የለውም። የእጽዋት ህክምና ራሱን የቻለ ቤዝ የሚደረግበት መንገድ ያለው ገቢር ልትሉት ትችላላችሁ። ብዙ ድካም ብዙ ልፋት የሚጠይቅ ብዙ ጥናት የሚፈልግ እስካሁን በህይወት ተጉዞ እዚህ የደረሰው ደግሞ ብዙ ዋጋ ተከፍሎበት ነው። ነገሮችን ለማወቅ ቀጥታ በተግባሪ አካል ላይ እየተሞከረ እዚህ እዚህ ደረጃ ላይ ደርሷል። ግን ስንቶቻችን ተጠቅመንበታል? አሁንም የኔ ቁጭት ነው። ቁጭቴን ሳልቋጭ አለድን ብያችኋለሁ። የኔ ቁጭት የሚቋጨው ደግሞ መላ የኢትዮጵያ ህዝብ እውቀቱን የራሱ ሲያደረገው። የራሱ ካረገ በኋላ ተጠቃሚ መሆን ሲችል ነው። የወረድነ ነው ወደ ታች ነው የምንወርደው። ያው ቀለል አድርገና እናየውም። በቀላል መንገድ የሚገኙ የሚመስሏችሁ ሰዎችም ካላችሁ ቀለል ተብሎ አይገኙ። ብዙ ልፋት ድካም ነው እዚህ እንደምታዩት ቀጭን አለ፣ ዛን አለ፣ ታሎ አለ። ምን ትመገባላችሁ ብትሉን፣ ያው ቆቅም ጅግራም አለ። ሳንበድል በቀን አንድ እሽና ወጅ ላችሁ ታሎ ነው የሚባለው። ይሄ ታሎ ይባላል። ይሄ ሴት ቀስት ወይም ቀስታንቻ እንለዋለን። የፊንጢጣ ክንታሮት በመገላገል ይታወቃል። የዛር መናፈስቶችንም በማባረር አንደኛ ነው። ራሳችሁን ለባዕድ ነገር የምታስገዙ ሰዎች ካላችሁ መለወዚጽ አይጠፋም። አዎ በጠቅላላ ይሄ የምትመለከቱት አካባቢ በእግር በቀላሉ ተጉዘን እንኳን እስከ አራት አምስት ሰዓት ለመውረድ ይፈጃል። ውሎ ሙሉ ጀንበር ይጨርሳል ማለት ነው። ወደዚህ ቦታ የመጣሁበት ትልቁና ዋነኛ ዓላማ ሰባቱን እጽዋቶች ለእናንተ ላስተዋውቅ ስለፈለግኩ ነው የደም ሴልን የሚያድሱ ህዋሶችን የሚያድሱ የሰው ልጅም እንዲሁም በህይወት ለማቆየት ከፍተኛ የሆነ አስተዋጽኦ ያሏቸውን ተክሎች ለማሳየት ስለፈለግኩ ነው። ያው እንደምትመለከቱት እንዲህ በቀረጻም ስታዩት ቀላል ሊመስላችሁ ይችላል እንጂ በጣም ርቀት ነው ያለው። ወደ ላይ የመጣንበትን እንዲህ ላሳያችው ላሳያችሁ ብሞክር አንጨርሰውም። ወጠን አይታየንም ሁሉ ይህ እና ብዙዎቻችሁ ላጣሙ ነው የምትችሉት፣ ይህ ቦታ እውነት ኢትዮጵያ ውስጥ ነው ወይ ልትሉ ትችላላችሁ። ያው በግልጽ ቦታው የት ይገኛል የሚለውን ያልገለጽኩላችሁ የሰው ልጅ አወቀ አጠፋ ነው፣ እዚህም ድረስ በመምጣት እንዳትበድሉብኝ ስለፈረው ነው። ምክንያቱም በግልጽ የተሰጠኝ ቅርብ የሆነ አካባቢ ስለሌለ ብዙ ህይወትን ስንፈልግ የፈለግንበት ቦታ ላይ ሂደን ለማምጣት የምንችልበት ሁኔታ ስላልተፈጠረ ሁሉም እዚህ ቦታ አሉ ሲባል እዚህ ቦታ ለመድረስ ሁለት ቀን የመጓዝ አጋጣሚዎች አሉ። እኒህ ደግሞ ያው ለጠንካራ ካልሆነ ለደካማ ሰው አይሆንም። የእኛ ሀገር መንግስት እዚህ አካባቢ ላይ ኔትወርክ እንዲሰራ አድርጓል። እንደው ለዚህ ነገራችሁ ዜር ይስጥልን። የምትመጡ አካላት እንኳን ከኮኔክሽን ነጻ አትሆኑ ስለማትሆኑ የኔ አይን አላይ ካለ